በቤቱ ጉዳይ ሞገስ ጋር እንደሄድሽ አውቃለሁ። በሀቢ ማነው? በብሩክ አሳበበው ማን ነው? ግዴለሽም፣ ሁሉንም ነገር አውቃለሁ። ንገሪኝ፣ ምን ብለውሽ ነው? እንዴ ይሄም አይረባ ነው። አውቀው በሀቢቢ አላሳበብም። እንዴ ቤቱን የገዛው ሀቢቢ ነው። ይበለ ቆይ። ዝንበ ሆኔ ያደለውም ሰራለታለሁ። እውነቱን ነው። ምን እያልሽ ነው? ምን አውቀሽ ነው አንቺ አቢቢን ሌባ የምትይው? ደግሞ አንድ ማይረባ ደላላ ተናገረ ብለሽ? ልክ ነው ትኛለሽ? እርግጠኛ ስለሆንኩ ስለሱ ብዙ የማታውቂው ነገር አለ። ቆይ እኔንም ቢሆን አታሉ። በረሃ የላከኝ እሱ ራሱ ነው። ከደላላው በላይ ነገሩን የሚጠነስሰው የሚጠነሰሰው እሱ ራሱ ነው። እኔ ላይ እንደዚህ ማድረግ አይችልም፣ በጭራሽ እኔ ላይ እንደዚህ ማድረግ አይችልም። እርግጠኛ ነኝ። ሕይወታችንን እንቀይር፣ አረብ ሀገር ህጂ ብሎ መልሶ ደ መሀል ቀረሻ ያለኛሽው አውቁ ውሻቱን ነው መጀመሪያ እንድትሄጅ ነገሩን የጠነሰሰው እሱ ነው። ከደላላው ጋር አንድ ላይ ነው የሚሰሩት

ሀቢብቲ የብሩኬን ሴራ ሁሉንም ነገር ደርሳበታለች። ሀቢቢ ብላ የምታምነው የወደፊት ባሌ ነው እያለች ተስፋ የምታደርገውን ሰው ዛሬ ላይ ምን እየሰራ ነው? ምን እያደረገ ነው? በህይወትም እየተጫወተ እንዲሁም ደግሞ የናትንም ህይወት እያመሳቃቀለ ያለው እሱ እንደሆነ፣ ሰላምንም ከቤት አስወጥቶ ስደት እልክሻለሁ ያለው እሱ እንደሆነ እያንዳንዱን ነገር ደርሳበታለች። ታዲያ ይህንን ያወቀችው ደላላው ጋር ሄዳ ማስፈራራት ነበር። ከዛ እሱም እኔ ምንም ያደረግኩት ነገር የለም የቤቱንስ ማን የገዛው፣ ሀቢብቲ የሚለውን ስም እንዴት ልታውቅ ቻልክ? በእኔ ዙሪያ ያሉትን ሰዎች እንዴት አወክ ብላ አፋጣው ጠይቃው ነበር። ከዛ በኋላ እሱም ያለውን ነገር ነግሯት ነበር። ቤቱን እኔ አይደለሁም የሸጥኩት፣ እናም ደግሞ የኔ ሰው አይደለም የሸጠው ብሩክ የሚባል ሰው ነው ብሏታል ማለት ነው። ይህንን ከሰማች በኋላ ወደ ቤት ነበር የተመለሰችው። ሀቢቢቲ ወደ ቤት እንደተመለሰች ሰላም አግኝታት ስለነበረ ለምንድን የተናደሹ ስትላት፣ እንዲ እንዲህ ይለኛል፣ በቡሩኬ ያሳባል እንዲ ሞገስ ደላላው ስትለው፣ አዎ ሁሉንም ነገር ይሄንን ሁሉ የሚያደርገው ይሄንን ሁሉ ሴራ የሚያደርገው ቡሩኬ ነው፣ አንቺ ስለ ቡሩኬ የማታውቂ ብዙ ነገር አለ በማለት ትነግራታለች። ታዲያ ይሄንን ከነገረቻት በኋላ ማመን አልቻለችም። እሱ እንደዚህ ሊሆን እንደዚህ አያደርግም፣ የኔ ሀቢቢ እንደዚህ አያደርግም ብላ ብላታለች እሺ እንግዳ ውስጥ ተረጋጊ ሁሉንም ነገር እኔ እነግርሻለው አልቻት ከዛ ያለውን ነገር ሁሉንም ስትነግራት ማመን አቃታት አሁን ላይ ምን ማድረግ አለብኝ ብላ አላሰበችም እገለዋለሁ ነው እያለቻለችው በስተመጨረሻም የእሱን ሴራ አውቃለች በፊት ላይ እንግዲህ ናቲ እያሰበ ያለው የሀቢብ ትጅም አለበት ብሎ ነበር የሚያስበው ምክንያቱም ከእሱ ጋር አንድ ላይ ስላገኛት እንዴት ከኔ ጠላት ጋር አንድ ላይ ትተባበራለች ከቤት መሸጥ ጀምሮ እንዲሁም ከሰላም መታገት ጀምሮ ይህ ሀቢብቲ እጅ አለበት ብሎ ነው የሚያስበው ናቲ ታዲያ ቶሎ ብሎ ችኩሎ ነበረ እሷ ላይ የፈረደው እንዴት እንደዚህ ታደርገኛለች ብትጠይቀኝ እኮ ሁሉንም ነገር እሰጣታለሁ ቤቱንም ቢሆን እሰጣት ነበር እንዴት ከጠላት ጋር እንደዚህ አድርጋ እኔን ትበቀለኛለች ምንስ ባደርጋት ነው ለራሴ ቤቴ ውስጥ አስገብቼ ስለተንከባከብኳትኝ ነው ወይ ማንም ሳይቀበላት ከኤርፖርትም እኔ የተቀበልኳት እየተቀበልኳት ይሄን ሁሉ እኔ ላይ የምታደርገው ለምንድን ነው የሚል ጥያቄ ፈጥሮ ነበረ እራሱ ላይ ናቲ። ከዛም በኋላ ከጓደኛው ጋር ተገናኝቶ እንዲንዲ እንዲ ያደረገችው ያለችው እኮ እሷናት ብሎ ይቆጣል። ከሱም ከተመለሰ በኋላ አቤት ውስጥ ሀቢብቲን ሲያገኛት ድመትን ምሳሌ አድርጎ ነበረ ሲያወራት የነበረው። የምንከባከባት ድመት ነበረች። ታዲያ አሁን ላይ ከጠላቴ ጋር አንድ ላይ ሆና እኔን እያጠቃችኝ እየጎዳችኝ ነው ያለችው ብሎ በድመት ምሳሌ አድርጎ ይነግራታል። እንዴ ድመት እንደምትወድ አላውቅም ነበር በማለት እሷም ትነግረዋለች። ከዛ አሁን ላይ ቶሎ ብለ አትወስን ብለዋለች ማለት ነው። ሰላም እህቱ ሰላም ሁሉንም ነገር ስለምታውቅ ለመፍረድ አትቸኩል ብትለውም እሱ ግን እሷ ላይ ነበረ ጣቱን ሲቀስር የነበረው ናቲ። እሷ ምንም የምታውቀው ነገር ስላልነበር እሱ ያለ ያለው እቺ ድመት ማወቅ ፈለግኩኔ ራሱ እንዴት እንደዚህ ታደርጋለች ሆ ትገርማለች እያለ ነበር ሰላምም እንግዲህ አዎ ልክ ነሽ ብላ ትነግራታለች ድመቷን አንቺም ታውቂያለሽ እንዴ ስትላት አዎ አውቃታለሁ ብላ ትመልሳለች ማለት ነው ሁሉንም ነገር ሰላም ስለምታውቅ ሀቢብቲ ላይ አልፈረደችም እሱም ደግሞ ተረጋግቶ ነገሮችን አላስተዋልም እንጂ ከመጀመሪያውኑ ጀምሮ ተጠራጥሮ ነበር ቤቱን ሲሸጥለት ብሩክ ነኝ ብሩክ እባላለሁ ሲል፣ አይ የሆነ ቦታ ላይ የማቀ መስሎ ነበረ ብሎ ተጠራጥሮታል። ብሩክም እንግዲህ አዎ ምናልባት የሰው ልጅ ይመሳሰላል ተመሳሲየብህ ልሆን ይችላል ሲለው አምኖት ነው ቤቱን የሸጠለት። እሱም በዛ ሰዓት ላይ ማለቴ ናቲም በዛ ሰዓት ላይ ሰላምን ከታገተችበት ለማዳን ስለሆነ አላስተዋለም። ቤቱን ሽጦ ብሩን አግኝቶ ሰላምን ማስለቀቅ ብቻ ነበረ የሚፈልገው። የሱን ፍላጎት ይሄ ስለነበር ቤቱንም በቅናሽ ነበረ የሸጠለት። ታዲያ አሁን ላይ ብሩክ እንደውም ስምንት ሚሊየን መሸጥ እፈልጋለሁኝ ቤቱን ለቀህልኝ ትወጣለህ ብሎት ማስፈራራቱን እንደቀጠለ ነው። ነገር ግን አሁን ላይ ብሩኬ እያሰበውና እያቀደው ያለው ነገር ላይሳካላት ይችላል። ምክንያቱም አሁን ሀቢብቲ ሁሉንም ነገር ደርሳበታለች። ስለ ብሩኬ እንግዲህ መረጃውን ከቤት መግዛት ጀምሮ ሁሉም ነገር ላይ እጁ እንዳለበት ሰላም ነግራታለች ማለት ነው። አሁን ላይ ሀቢብቲም እሱን መበቀልን እፈልጋለሁ፣ ዘልዝዬ ነው ስጋዬ፣ ስጋውን የምበላው እያለች ነው ብሩክ አሁን ላይ የሚያስበው ሀቢብቲ ምንም ነገር እንዳልሰማች ነው የሚያውቀው። ታዲያ ይህንን ነገር እሷም ደብቃ በራሷ መንገድ የምትበቀለው ከሆነ ብሩክ ወጥ መዷ ውስጥ ሊገባ ይችላል ማለት ነው። ግን ደግሞ ቀድሞ ከደላላዋ ምስት ጋር አብሮ እየሰሩና ሀቢብቲን ጠልፎ ለመጣል እየሞከሩ ነው ያሉት። ይህንን ነገር የደላላው ምስት አታውቅም። ብሩክ ታዲያ አሁን ላይ ያንቺን ልጅ ያገተችው ሀቢብቲ ናት፣ እናም ደግሞ አንድ ላይ ሆነን ጉድ እንሰራታለን ብሎ አንድ ላይ እየሰሩ ነው ያሉት። ይህስ ነገር ይሳካላቸው ይሆን ወይስ ሀቢብቲ እንግዲህ አሁን ላይ ብሩክን ለመበቀል የራሷ መንገድ ልትወስድ ትችላለች። ይሄኛውን ነገር ደግሞ ችላ ማለትም ትችል ይሆናል። ግን አሁን ላይ የደላላው ምስት የቀረበችው ውጭ ሀገር ለመሄድ አስቤ ነበረ ብላ እንግዲህ በዛ መንገድ ነው የቀረበቻት። በደካማ ጎኗ ነው የቀረበቻት ያለች እናም በምን መልኩ መገናኘት እንችላለን ብላ ብትቀጥራትም ግን ደግሞ ቀጠሮው እንዳልተሳካላት ለብሩክ እየነገረችው ነበር። የደላላው የሞገስ ምስት ማለት ነው። ታዲያ አሁን ላይ ምናልባት በቤቱ መሸጥ ጉዳይ ላይ ትንሽ በሳይታ ወይ ደግሞ ቢዚ ሆና ሊሆን ይችላል ብሎ ይመልስላታል። አሁን ላይ እንግዲህ እሱ እያሰበ ያለው በሞገስ ምስት ምክንያት እሷን ያግተን፣ አሁን ወጥመዳችን ውስጥ እናስወድቃታለን፣ እሰራላታል ይሰራለሁ እያለም እየሳተባት ነው ያለው። እቺ ሴት ምን አጠፋች? የሰው ሀገር ላይ ሰርታ ህይወቱን እለውጣለሁ ብላ የወደፊት ባሌ ነው ብላ ስላሰበች ብቻ ለምንድን ነው በዚህ ልክ ህይወቷ ላይ ልጫወት የቻለው? እናቴን እወዳታለሁ እያለ እንግዲህ የእሷ ብር እየበላ እንዲሁም ደግሞ በቤተሰቦቹ እያሳበበ ነው የሀቢብቴን ህይወት አደጋ ላይ እየጣለ ያለው። ታዲያ እቺ ሴት የሰው ሀገር ላይ ተንከራታ ተደፍራ ስንቱን መከራና ስቃይ አይታ ወደ ሀገሯ ደግሞ በሰላም እኖራለሁ ቤተሰቦ ለ ብላ የምታስበው ቤት እንኳን ያሌላት ማረፊያ ቦታ እንኳን አታ ጓደኛው የበፊት ጓደኛዋ ጋር ያረፈች፣ አሁን ላይ ደግሞ በብዙ ህይወታ እንዲሁም በብዙ ፈተናዎች ውስጥ ፈተና መሀል ያለች የአረብ ሃገር ሴት እንዲሁ ስናይ ቀለል አድርገን ነው የምንመለከታት። ግን ደግሞ ብዙ ጉድለቶች፣ ብዙ ድካሞች፣ ብዙ ነገር አለባት። የቤተሰብ ናፍቆት ጉልበታ፣ ወይ ከጉልበታ አልሆነች፣ ወይ ከኑሮዋ አልሆነች። የእሱ ቤተሰብ የአረብ ሃገር ሴት እንደሚጠሉ አድርጎ ነው የሚነግራት እሷ ደግሞ እያመነችው ነበረ የመጣችው። እኔን እየጠሉኝ ጉልበቴን ግን እየወደዱ እቤቴ ውስጥ ይኖራሉ ለምን ይህስ ሊሆን ቻለ? ሲለ ስትለው አይ ቤተሰቦችንማ በዚህ ልክ እንድትናገራቸው አልፈልግም፣ እናቴን እንደምወዳት ታውቂለሽ እያላት ያታልላታል። ታዲያ ይቺ የአረብ ሀገር ሴት በምን ጥፋቷ ነው እንደዚህ የምትሰቃየው? ይህ ለብዙ ሰው ወይ ደግሞ ለብዙ የመዳም ቅመም የሰው ሀገር ላይ የምትሰራ ትምህርት የሚሆን ድራማ ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ቪዲዮን በላይክ ቤቱን በሰብስክራይብ ይቀላቀሉን ስለተከታተላችሁ እንዲሁም ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሞገስ፣ አሁን ላይ ልጅህን መልሼ አግታለው፣ ሌላም ነገር ከፈለግ ብዙ ነገር ማድረግ እችላለሁ ብላ ስታስፈራራው ነው የብሩኬንን ምስጢር ያወጣው። እናም ደግሞ በብሩኬ ላይ በጣም ስለተናደደ ነው ይህንን ነገር ለእሷ ነግራት ሊነግራት የፈለገው ማለት ነው። ምክንያቱም ለሱ ሳያማክር ነበረ ከናቲ ቤቱን የገዛው የደላላ እንዳይቀበል አድርጎ። አሁን ላይ ደግሞ ከሱ ተደብቆ ማለትም ከሞገስ ተደብቆ ብሩኬ ከምስቱ ጋር አንድ ላይ እየሰሩ ነው ያሉት እሷ ሴት ልጆና እንዲሁም የልጅ እናቱና እንዴት እንደዚህ የአረብ ሀገር ላይ ሰርታ የመጣችውን ልጅ ለማገት ወይ ደግሞ ልጅን ስላገተችብኝ ብዙ ነገር ታቅዳለች። ግን ደግሞ እናትነት ስለተሰማ ስለሆነ በሷ አይፈረድም። ግን አንዳንድ ጊዜ ሰዎችን የምናምንበት የራሳችን ምክንያት አለ። ልጇ ስለታገተባት ብቻ ለምንድን ያገተችው የሚለው ነገር አላጤነችም። ግን ደግሞ ሀቢብቲ ልጃቸውን በእንክብካቤ ነበር ያዘችው። ግን ለማስፈራሪያ ነበረ የተጠቀመችው ልጁን ባታግትበት እንግዲህ ሞገስ ሰላምን አያስመልስም ነበር ማለት ነው። ከቡሩኬ ጋር አንድ ላይ ሆኖ ደላላ እና እንዲሁም የሰው ሀገር ላይ ሴቶችን እየወሰዱ የሚልኩት አንድ ላይ በመሆናቸው እንግዲህ ይህንን ነገር ነው የሚያደርጉት ማለት ነው። የስንቱን ሰው ህይወት ነው በክፉ ደላላዎች የሚቀጩት። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። እስከ ፍጻሜው ድረስ እንደምታዩት አልጠራጠርም። እንግዲህ አንዳንድ ጊዜ የምንወስናቸው ቶሎ ብለን የምንወስናቸው ነገሮች ጉዳት ሊያደርሱብን ይችላሉ። ናቲ አሁን ሀቢብቲ ምን አይነት መስዋዕት እንደከፈለችለት አያውቅም፣ ግን ደግሞ ቶሎ ብሎ ይፈርዳል። ከቡሩኬ ጋር አንድ ላይ ስላገኛት ብቻ ቤቱን የሸጠለት የሷ ሀቢቢ እንደሆነ ወይ ደግሞ የእሷ ፍቅረኛ እንደሆነ አያውቅም ነበር፣ ግን ተጠራጥሮታል አሁን ላይ ከሰማ በኋላ አሁን መፍረዱ እየቆጨው ነው ያለው። ጓደኞቹን በዙሪያ ያሉት መልካም ሰዎች ስለሆኑ ይህንኑ ነበረ የነገሩት። ቶሎ ብለህ ለመፍረድ አትቾክል እሷ ለምን አቀፈችው የሚለው ሳይሆን ለምን እሱ አቀፋት፣ ምን ፈልጎ ነው ከእሷ የሚለውን ነገር ማጤና ስለዚህ በማታውቀው ነገር ቶሎ ብለ አትፍረድ፣ ብለውታል። እሱም ደግሞ ለመፍረድ ወይ ደግሞ እሷ ላይ ጣቱን መቀሰር የፈለገው ከቤት መሸጥ ከሰላም ከቤት መውጣት እና፣ እሷ ደግሞ አስመልሳለው አንተ አትጨነቅ ብላው ስለነበረ አሁን ላይ ያኔ ችላ ስትል የነበረው የእሷ እጅ ስላለበት ነው ብሎ ነው ያሰበው። ነገሮች ተገጣጥመውበት ነው እንጂ እሷን ከምንም በላይ እንደሚያምናትና እንደሚወዳት ነበር። ለዛም ነው ከድመት ጋር አመሳስሎ ነገሮችን እየነገራት የነበረው። እሷ ታዲያ አልነቃችም ነበር። አሁን ላይ ግን ሁሉም ነገር ስለገባት የራሷን መንገድ ተረጋግታ በምን መልኩ ነው እሱ ልበቀል የምችለው የሚለውን ነገር የምታስብ ይሆናል። ቀጣይ ክፍል 11 ላይ የምናየው ይሆናል ሁሉንም ነገር። እናንተስ ብትሆኑ የሀቢብቲ ቦታ ምን ታደርጉ ነበር? አሁን ላይ ሰላም በፊትም ልትነግራት አስባ ነበር፣ ግን ደግሞ ነገሮችን ስታስብ በምን መልኩስ ታምነኛለች፣ እንዴትስ አድርጌ ከምንስ ጀምሬ እነግራታለሁ የሚል ነበር ሀሳብ ያዛት ሰላምን ማለት ነው። እንግዲህ ሰላም ከዛ በኋላ ከጓደኛው ከአብሮ አደጓ ጋር ሆና ነበረ። እንዴት አድርጌ ነው የምነግረው፣ ግን ደግሞ እኔን አስፈራርቶኛል። ፍራቻው አሁን ወጥቶልኛል። አሁን ላይ ሀቢቢትን ብቻ ነው ማዳን የምፈልገው የሚል ውሳኔ ይዛ ነበረ። እንግዲህ ተመካክራ፣ እሷ ደንግጣና እንዲሁም ደግሞ እንዴት ሞገስ ሀቢቢን እንዲህ ይናገራል ብላ ስትጠይቅ ነው ሁሉንም ነገር አፍርጣ የነገረችው። ውድና የተከበራችሁ በሌላ ቪዲዮ እንግዲህ እንመጣለን። እስከዛው ድረስ ቸር ሰንብቱልኝ።